ቀጠናው እንደዚህ ውጥረት እያለበት ኢሳያስ እየፎከረ ህወሓት እየሸለለ እንዴት አብይ ቤተ መንግስቱን ጥሎ አውሮፓ ሄደ? ኢሳያስ ሀገር እየመራ አዳነች አበቤ ከተማ እየመራች ከሱ የተሻለ ዓለምን ዞራለች። ኢሳያስን የሚያስጨንቅ የሚያስለፈልፍ ህወሓትን በእጅጉ የሚያስፈራ ድንቅ ጉዞ ነው ያደረጉት። ልክ አብይ በመጀመሪያ የስልጣን ወራቶቹ ላይ እንዳደረገው ትራምፕም አሁን በስልጣኑ የመጀመሪያ ወራት ወደ አረብ ሀገራት መጣ። አብይም ኢትዮጵያ ውስጥ ባልተለመደ መልኩ በታሪኩ እጅግ ከፍ ያለ ከአረብ ሀገራት ጋር ጠንካራ የሆነ የክፉ ቀን ማምለጫ የክፉ ቀን መውጫ አጋር የሆኑ ወዳጆችን መመስረት ችሏል። በጣም በሚገርም ሁኔታ ኢሳያስ 34 ዓመታት፣ አብይ ሰባት ዓመታት። የአብይ ሰባት ዓመታት ግን አንዲትም ቀን ያለ ችግር፣ አንዲትም ቀን ያለ ፈተና፣ አንዲትም ቀን ያለ ስቃይ አላለፈችም። ለሱ በየቀኑ ችግር ይፈጠርለት ነበር በየቀኑ ችግር እንዲፈታ ይደረግ ነበር። በየቀኑ እንዲቆም የሚያደርግ ጠጠር ይወረወርበት ነበር። በየቀኑ እሳት ይለበልበው ነበር። ኢሳያስን የሚያስጮኸው፣ ኢሳያስን የሚያስለፈልፈው፣ ኢሳያስን ድብድብ የሚያደርገው ነገር መረሳቱ ነው። ረስቶታል ሰውየ ይህን የሰለቸውን ሰውዬ መንገድ ለማርዘም፣ ይህን የታከተውን ሰውዬ መንገድ ለማሳለጥ፣ ይህን ጭንቅላቱ የዛለ ሰውዬን መንገድ ለማርዘም ሲባል ትግራይ የጦርነት መጫወቻ አራት ኪሎ ያለው ሰውዬ ለመጨበጥ የሚመቻ አይደለም። ለእናንተ ፖለቲካዊ ጨዋታ አራት ኪሎ ያለው ሰውዬ ለመያዝ የሚመቻ አይደለም። ለእናንተ ፖለቲካዊ ውጫ አራት ኪሎ ያለው ሰውዬ ለመቆጣጠር ምቹ አይደለም። ለእናንተ ደካማ ስሌት አራት ኪሎ ያለው ሰውዬ ለማንበርከቅ በጣም ከባድ ነው። ለእናንተ ፖለቲካዊ ጅዝብና አይችልም ማስቀረት ኢሳያስ ኢሳያስ አንድና አንድ አማራጭ አለው መዳን ከፈለገ ሰላም ጤና ይስጥልን የሚወደ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? አላችሁ ሆይ ዮሐንስ ኮነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን በጣም በርከት ያሉ አበይት ጉዳዮችን የምናነሳ ይሆናል። ቀጠናዊ ጭንቀት፣ የኢሳይያስ እብደት፣ አብያዊ እርቀትና አብያዊ ከፍታ፣ የጠቅላይ ሚኒስትር አብይ አሕመድ የአውሮፓ ጉዞ አንድምታ እነ ፕሬዚዳንት የኢሳይያስ አፈወርቄን እያስጨነቃቸው ያለው የአብይ ጉዞ ምስጢር ኢሳይያስና ትራምፕ አብይና ትራምፕ ህወሃትና ሻእቢያ ሻእቢያና አሜሪካ ኢሳያስ አፈወርቂ ያለው አንድ የመጨረሻ ብቸኛ ምርጫና አማራጭ እሱን አብረን የምንመለከት ይሆናል። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። የበለጠ ተደራሽ እንድንሆን ስለሚያግዘን ማለት ነው። ጠቅላይ ሚኒስትር አብይ አህመድ እንግዲህ አውሮፓ ጉብኝታቸውን ቀጥለው ከፈረንሳይ ወደ ጣሊያን አቅንተዋል። ከኤሊሴ ቤተ መንግስት ወደ ሚላን ከፓሪስ ወደ ሚላን ጉዟቸውን አድርገው በጥልያን የተለያዩ ጉዳዮችን እየፈጠሙ ይገኛሉ። የጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝት በነገራችን ላይ ጠላቶቻቸውን በእጅጉ እያስጨነቀ ያለ ጉዳይ ነው። በእጅጉ ማለት ነው። በጣም በእጅጉ ነው እያስጨነቀ ያለው። በቻሉት መጠን ጉዞውን ለማደብዘዝ ጥረት እያደረጉ ነው። አጀንዳ እንዳልሆነ ለማስመሰል ጥረት እያደረጉ ነው። እንደዛ እየተፍጨረጨሩ ነው። ነገር ግን እጅግ በከባድ ጭንቀት ውስጥ ነው የጣላቸው። በተለይ ቀጠናው እንደዚህ ውጥረት እያለበት፣ ኢሳያስ እየፎከረ፣ ህውሓት እየሸለለ እንዴት አብይ ቤተ መንግስቱን ጥሎ አውሮፓ ሄደ? እንዴት! በነገራችን ላይ አብይ ብቻ አይደለም ጉብኝት ላይ ያለው ምክትል ጠቅላይ ሚኒስትራችን ተመስገን ጥሩነህም ከልዑካን ቡድናቸው ጋር የት ናቸው? ብራዚል ናቸው። ይህንን ማድረግ የሚችሉ አቢ ብቻ። ይህንን የሚያደርጉ አቢ ብቻ። ኢሳያስ እዛችሁ ሰርክል ውስጥ ቁጭ ብላ ይፎክር። ኢሳያስ ሀገር እየመራ አዳነች አበቤ ከተማ እየመራች ከሱ የተሻለ ዓለምን ዞራለች። የቸገረ ነገር ነው ዘንድሮ የገጠመን። ጠቅላይ ሚኒስትር አብይ አሕመድ ጣሊያን ላይ ሆነው ከሰሯቸው ስራዎች አንዱ ከሳሊኒ ኩባንያ ዋና ስራ አስፈጻሚ ጋር ያደረጉት ውይይት ነው። ከሳሊኒ ኩባንያ ዋና ስራ አስፈጻሚ ጋር በነበራቸው ውይይት ካነሷቸው ጉዳዮች መካከል የህዳሴ ግድብ አንዱ ነው። ስለ ህዳሴ ግድብ ሲያወሩ ጠቅላይ ሚኒስትሩ በፌስቡክ ገጻቸው ላይ ውይይታቸውን ሲገልጹ ምን አሉ? በጥቂት ወራት ውስጥ ስለሚመረቀው የህዳሴ ግድብ ሰሞኑን በህዳሴ ግድብ አስታምመው ሲያለቅሱ ነበር ረጅሙ ሰውዬ። በነገራችሁ ላይ የዛሬ ዓመት ከምናምን ገደማ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጣሊያን ነበሩ። ጣሊያን የነበሩት ለሁለት ቀን ለሶስት ቀን አይደለም፣ ከአስራ ሁለት ቀናት በላይ ጣሊያን ነበሩ። በነዛ ኢሳያስ 12 ቀናት በተቀመጠባቸው ቀናቶች ውስጥ አብይ አዲስ አበባ ላይ በጣም ብዙ ስራዎችን ሰርቶ በጊዜው ስንገረም ነበር የአብይና የኢሳያስ 12 እና 13 ቀኖች በማለት ማለት የኤርትራ ዲፕሎማሲ ሰዎች ጣሊያን ከለኛ ቅርብ ናት ከጣሊያን ጋር ወዳጆች ነን ጣሊያንን ይዘን ነው ምን ሰራው? ይላሉ በዚህ ሰዓት ያለውን ዲፕሎማሲ ካነበብን ግን ጣሊያን በየትኛውም መስፈርት ከኢትዮጵያ ጋር ለመስራት ነው የምትመርጠው ከኢትዮጵያ ጋር ለመስራት ነው የምትመርጠው። እና የጠቅላይ ሚኒስትር አብይ አሕመድ የአውሮፓ ጉብኝት እንደው ከአንዳንድ ከሀገር ጥቅም አንጻር የማንነካቸው ነጥቦች ቢኖሩም እንደው፣ በደፈናው ግን ዝም ብላችሁ እጅግ ድንቅ እንደሆነ ብቻ ካወቃችሁ በቂ ነው። ኢሳያስን የሚያስጨንቅ የሚያስለፈልፍ ህወሓትን በእጅጉ የሚያስፈራ ድንቅ ጉዞ ነው ያደረጉት። የጉዞውን ሌላኛ አካል እችን ቀን ማስታወሻችሁ ላይ ያዙልኝ፣ ወይችን ቪዲዮ ሊንኳን አስቀምጧት። ያኔ እኮ እንደዛ ያልኳችሁ ይሄን ነበር ብዬ አነሳላችኋል። እጅግ በሳል ሰው መሆናቸውን የሚያሳይ ጉዞን ያደረጉት ጠቅላይ ሚኒስትሩ በጣም ብልጥ ሰው መሆናቸውን፣ በቀጠናው ሊመጣ ያለውን አንዳች ነገር የሚጠቁም ጉዞ ነው ያደረጉት። ይመቾት ክቡር ጠቅላይ ሚኒስትር ይመቾት። እኔ አብይ የሚሰራቸው ስራዎች ሁሌ ነው የሚያስገርሙኝ። ለምሳሌ ዲፕሎማሲ ላይ ያሉ ስራዎች፣ ሰሞኑን አሜሪካ ስለ ኤርትራ ጉዳይ የተለሳለሰ ነገር አውርታለች አይደል? ከዛስ ኢሳያስ አፈወርቂ ፎቀረባት አሜሪካ ላይ። ይሄ ሰው ያሟል። ጤነኛ አይደለም። ምንድን ነው የሚያስበው የሚያስብላ ማለት አሜሪካ የተለሳለሰች እሱ ይፎክርባታል አሜሪካ ላይ ማለት። ካስታወሳችሁ እና አንዳርጋቸው ፅጌ እና መሰሎቻቸው ትራምፕ ወደ ስልጣን ሲመጣ አብይ ጉዱ ፈላ፣ ቢንዛይድ ጉዱ ፈላ ሲሉ ነበር። ከዛስ ትራምፕ ከአብይ የኮረጀ በሚመስል መልኩ አንድ የዲፕሎማሲን ጨዋታ ተጫወተ። ወደ አረብ ሀገራት ጉዞውን አደረገ። ታሳውሱ ከነበረ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ያደረጉት አንድ ለየት ያለ ያልተለመደ ዲፕሎማሲያዊ ጨዋታ አለ። ወደ አረብ ሀገራት ዲፕሎማሲውን ማሳለጥ፣ ቀድሞ ነዋ የተረዳው፣ ቀድሞ ነዋ የገባው፣ ቀድሞ ነዋ ያወቀው። አብይ ወደ አረብ ሀገራት ባልተለመደ መልኩ የሄደበት አንዱና ዋነኛው ምክንያት በኢኮኖሚ እጅግ ጠንካራ የሆነ ስር የሰደደ ዲፕሎማሲያዊ ጨዋታ አስፈላጊ ስለሆነ ነው። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ በጅቡቲ በምናምን በምናምን በቀጠናው ጉብኝት ካደረጉ በኋላ ድንበር አልባ ዲፕሎማሲ እናሳልጣለን ባሉት መሰረት ወደ አረብ ሀገራት ጉዞ አደረጉ። ልክ አብይ በመጀመሪያ የስልጣን ወራቶቹ ላይ እንዳደረገው ትራምፕም አሁን በስልጣኑ የመጀመሪያ ወራት ወደ አረብ ሀገራት መጣ። ከአረብ ሀገራት ጋርም ስምምነት ተፈራረመ። ሻርፕ ማይንድን እንደሆነ የምታውቀው ማለት ነው። ቀድሟት ነው እችን ስራ የሰራት። የትራምፕም እንቅስቃሴ በአሜሪካ የዲፕሎማሲ ታሪክ ከአረቡ ዓለም ጋር ባልተለመደ መልኩ ነው የፈጠነው። በታሪኩ አርጎት የማያውቀውን ሽያጭ አድርጓል። እጅግ ከፍ ያለ ኢንቨስትመንትን ይዞ ሄዷል። አብይም ኢትዮጵያ ውስጥ ባልተለመደ መልኩ በታሪኩ እጅግ ከፍ ያለ ከአረብ ሀገራት ጋር ጠንካራ የሆነ የክፉ ቀን ማምለጫ የክፉ ቀን መውጫ አጋር የሆኑ ወዳጆችን መመስረት ችሏል። እንደውም እንደውም የአብይ ከትራምፕ እጅግ ሻል የሚለው አብይ ከአረብ ጋር ይሰራል፣ ከእስራኤል ጋር ይሰራል፣ ከኳታርም ጋር ከቱርክም ጋር ይሰራል፣ ከአሜሪካም ጋር ከራሻም ጋር ይሰራል፣ ብሪክስም ይሰራል፣ ኤዩም ይሰራል፣ ተመድም ይሰራል፣ ከና ሌሎችም ጋር አብሮ ይሰራል። ገደብ አልባ ነው። ይህንን ያደረገው ምንድን ነው? መደመር ነው። ዲፕሎማሲው እንኳን መደመር ነው። አንደኞቹ ዲፕሎማሲው ሀሳብ አደለ ምናምን፣ ምን አይላሉ? መደመር ነው። ይሄም ደምሮ ነው የሚጠቀመው፣ ሰብስቦ ነው የሚጠቀመው፣ ይዞ ነው የሚጠቀመው። አሁን ወደ አውሮፓ ደግሞ ሲሄድ ከፍ ያለ በነገራችን ላይ አብይ ምንድነው ኢሳያስ ትራምፕን ይቆረቁዛል። ኢሳያሱ ቶት ግን መጣበት የተባለው አብይ አሕመድ ከአረቡ ጋር ያለውን ግንኙነት የምታውቁት ነው። አሜሪካ በዚሰዓት መስራት ምርጫ የምታደርገው ማንን ነው የሚለውንም ስናገኝ ምላሹ ግልጽ ነው። በተሻለ ብልጫ ነው አብይ ድንበር የለሽ ብሎክ ለስ የሆነ ዲፕሎማሲ ይጫወታል። ኢሳያስ ደግሞ ብሎክ በብሎክ ሆኗል፣ ዝግትግት አድርጓታል አገሪቱን በመሰረቱ ይሄ ለንጽጽር የማይቀርብ አይነት ለትይዩነት የማይቀርብ አይነት ሀሳብ ነው። እና ትራምፕ እና ኢሳያስ ምን ሊሆኑ ይችላሉ የምናየው ነው። ሰውየው ቀዌ ነው እንደምታውቁት፣ መመልከት ነው። ግን አብይ አስጨናቂ ጉዞ እያደረገባቸው ነው በጣም ከባድ የሚባል አስጨናቂ ጉዞ። በዲፕሎማሲው የተሻለ ብልጫ አለው። የትኛውንም አይነት ጨዋታ ጫወት አለው ብትል፣ በፈረንሳይ በደፈናው ምን ብሎ ነግሮናል? የጸጥታና የመከላከያ ዘርፍ ውይይት ያካሄደናል። ቺርስ፣ እቺን ይዘ ቁጭ በል። እቺን አጣጥማችሁ ሲጨርሱ ሌላ ይጨምርላችኋል። ማለቴም የሚረሳ አይደለም። ይኸው እየጨመረላቸው ነው። ጥል ያለው ለትይዩነት አይቀርቡም፣ ለእይታ አይቀርቡም። በጣም በሚገርም ሁኔታ ኢሳያስ 34 አመታት፣ አብይ 7 አመታት። የኢሳያስ 34 አመታት ምንም ችግር የለባቸውም ራሱ ይፈጥረው ቀውስ ብቻ ነው ያለበት። እራሱ የፈጠረው ድህነት፣ እራሱ የፈጠረው ሰቆቃ፣ እራሱ የፈጠረው መከራ፣ እራሱ የፈጠረው ችግር፣ እራሱ የፈጠረው ሰቀቀን፣ እራሱ የፈጠረው ርዛት ነው ያለብን። የአብይ ሰባት ዓመታት ግን አንዴትም ቀን ያለ ችግር፣ አንዴትም ቀን ያለ ፈተና፣ አንዴትም ቀን ያለ ስቃይ አላለፈችም። ለሱ በየቀኑ ችግር ይፈጠርለት ነበር። በየቀኑ ችግር እንዲፈታ ይደረግ ነበር። በየቀኑ እንዲቆም የሚያደርግ ጠጠር ይወረወርበት ነበር። በየቀኑ እሳት ይለበልበው ነበር። እኚህን ሁሉ የተሻሉ ዲፕሎማሲያዊ ጨዋታዎች የተጫወተው የተሻለ ሰላም አግኝቶ የተሻለ እረፍት አግኝቶ የመስራት እድል ተመቻችቶለት አይደለም። የአብይ የዲፕሎማሲን ምንደባ ነው። ለአብይ የተመቻቸለት መንገድ ስራ ለማቆም ነው ምክንያት የሚሆነው እንዳይሰራ እንዲሰንፍ ችግር መፍታት መሃል እንዲቀመጥ ነው የሚያደርገው። በዚህ ሁሉ ውጥረት መሃል ሰውየው ይሄድላል። የሳይንስ እንትን ምናምን ይጎበኝላል። ይሁን ስራ ላይ ነው ብራዘር። እርግጠኛ ነው የሚደርስበት። በቃ ይሄ አሁን ኢሳያስን የሚያስጮኸው ኢሳያስን የሚያስለፈልፈው ኢሳያስን ድብድብ የሚያደርገው ነገር መረሳቱም ነው። ረስቶታል ሰውየው። በዚህ ሁሉ ውጥረት መሃል ነው ጣሊያን ላይ ቁጭ ብሎ አብይ ተኮሰው። በጥቂት ወራት ውስጥ ስለምትመረቀው የህዳሴ ግድብ አለ። ያ ረጅሙ ሰውዬ ስለ ህዳሴ ግድብ ያለቅሳል። እስቲ አስሉት፣ ማለት ህወሓት ምን ያህል ዓመት ከችግር ነፃ ነበራት? ኦልሞስት ከአስራ አምስት ዓመታት በላይ ከችግር ነፃ የሆኑ ዓመታት ነበሩት። አብይ ምን ዓመታት አሉት? ችግር ስፈጥርበት አለ እንዴ? ነው ፈተና። ከዛ ቆም ብለ ስታየው ግን በእነዚህ ውስጥ ነው እነኝን ዲፕሎማሲዎች የሚያሳልጠው በነኚህ ውስጥ ነው እነዚህን ድሎች የያዘው። ብልጠቱስ ቀድሞ የመሰረተው ወደ አረብ ሀገራት የሄደበት ዲፕሎማሲያዊ ግንኙነት፣ ዛሬ እኮ እነ ትራምፕ ወደዛ ሮጡ። የት ነው ያለው ሪሶርሱ፣ የት ነው ያለው አቅሙ፣ የት ነው ያለው ድሉ የሚለው መረዳቱ ነው። የአብይ የድሉ ሚስጥር ቀድሞውን የነቃው አውቆታል። ቀጣዩ የዓለም ኃይል ቀጣዩ የዓለም ሪሶርስ ቀጣዩ የዓለም የገንዘብ ፓውር ወደየት እንደሆነ እንዴት ከአረብ ጋር እንትን ይላል ኢትዮጵያ እንትን ሀገር ኢትዮጵያ የነከለይ ምድር ምናምን አሉ እያልክ ትኖራለህ እንጂ ምንም የምትለውጠው ነገር የለም፣ ምንም የምትለውጠው ነገር የለም። እና ክቡር ጠቅላይ ሚኒስትሩ በዚህ ላይ ያላቸው ንቃት ዛሬ ላይ ቆሞ ለሚመረምረው ይታያል። ከባድ ተኩስ ነው የተኮሰባቸው ሰውየው። ተጨንቀዋል። ማለት እየወጡ ቢለፈልፉ አይግረማችሁ። ያውቋታል፣ እንዴት ጉዞዋ እንደተደረገች፣ ለምን እንደተደረገች፣ ምን እንደሚያስብ። በጣም ጭንቅ የሚሆንባቸው ይዘዌ የኢትዮጵያ አስተዳደር የሚገመት አይደለም። በጣም ብዙ ፈተና ሲደረድሩበት፣ በጣም ብዙ ችግር ሲፈጥሩበት፣ በጣም ብዙ ጣር ሲቆልሉበት፣ በተቃራኒው ነው የሚሮጥባቸው። በተቃራኒው ማለት ነገርኩ እኮ ትራምፕ እንኳን የአብይን ቤርፉት ነው እየተከተለ ያለ በአብይ አቅጣጫ ላይ ነው እየሄደ ያለ እና ሂድና ያው ሪፖርቶቹን የእነ ብሪክስን ሪፖርት የው የእነ ማን ሪፖርት የው በየትኛውም መንገድ በዲፕሎማሲውም መንገድ በለው በምንም መንገድ በለው፣ አብይ ብልጫ አለው። አብይና ኢሳያስ ለትይዩ አይቀመጡም፣ አይቀመጡም። ይሄ አዛውንት እድሜውን ጨርሷል። አሞታል መረሳቱ። ጠብ እየፈለገ ነው። አሜሪካ እንኳን ስትለሳለስ ዋይ እያለ ማለት፣ አንዳንድ ጊዜ ሰልችቶትም ነው ብሎኛል አንድ ወዳጅ። ሰላሳ አራት አመት አይሰለችም? አንተ ብትሆን ዮሐንስ እዩ። የሰልችቶት እንደው ነው እንዲቀባጥረው ብሏልና፣ እውነቱን ነው። ሰልችቶትም ሊሆን ይችላል። ይሄን የሰለቸውን ሰውዬ መንገድ ለማርዘም፣ ይሄን የታከተውን ሰውዬ መንገድ ለማሳለት ይህን ጭንቅላቱ የዛለ ሰውዬን መንገድ ለማርዘም ሲባል ትግራይ የጦርነት መጫወቻ ትሆናለች። ኢሳያስ እኮ የሰሜኑን ክፍል እንትና አለና ጨረሰና፣ ደግሞ ይሄኛውን ከዛኛው ጋር ሊያዋጋ ኩሽ ሴሜቲክ ምናምና ይላል ታውቃል። ትልቅ ጦርነት ጀነሬት ለማድረግ ይሞክራል ሀገሪቱ ላይ ኢሳያስ። እመኑኝ ወደድም ጠሉ ህውሓቶች አንድ ነገር ማድረግ ይፈልጋል። ጦርነት ከተፈጠረ አብይ ቢዚ እንዲሆንለት አንድ ነገር ማድረግ ይፈልጋል። እዚቹ ሀገሪቷ ውስጥ የሆነች የሆነች የሆነች ነገር ችግር እንድትፈጠር ያደርጋል። ምክንያቱም አብይ ፖለቲካዊ ብልጫ እንደሚወስድበት ያውቃል። ያሰባትን ከመፈጠም እንደማይመለስም ያውቃል ያውቃል ያውቃል። በደንብ ነው ያውቀው። ስለዚህ እያስተኮሰበት አብይን በውስጥ ባለ ግጭት ወደ ኤርትራ ልትመጣ የምትችልን አንዲት ጥይት ማስቀረት ነው የሚፈልገው። ሁሉንም የጦር ሜዳ አዲ ኢትዮጵያ ላይ ማድረግ፣ ሁሉንም የጦር ሜዳ ኢትዮጵያ ውስጥ መጨረስ፣ ሁሉንም መዘዝ ኢትዮጵያ ውስጥ ማስቀረት፣ ራሱ ሀገር ላይ ራሱ ምድር ላይ ምንም አይነት ችግር እንዲመጣበት አይፈልግም። ራሱን ነው የሚያስመልጠው። በዚህ ውስጥ ህወሓት እንደ መስዋዕት በግ ነው የቀረበችው። ይሄንን ዋቶች ሎጂካል ሆነው ንባብ መስራት ይችላሉ የሚል ጥቂት የሆነ ተስፋ አለኝ። እኔ ተስፋ አለኝ ይህን ማንበብ ይችላሉ የሚል ግን አይችልም ማስቀረት። ኢሳያስ ኢሳያስ አንድና አንድ አማራጭ አለው መዳን ከፈለገ አንድና አንድ አንድ አማራጭ ኢሳያስ አለችሁ፣ ከአብይ ጋር ተባብሮ መስራት ጤነኛ ከሆነ ሎጂካል የሆነ ፖለቲካ ከተጫወተ ለሀገሬ ኤርትራ ለሕዝብ ኤርትራ ከልቡ ያስብ ከሆነ ለቀጠናው ትርምስምስ ለሀገራዊ ትርምስምስ ምናምን መታተሩን ካቆመው የኤርትራ አዛውንቶች አንድ እድላላቸው፣ እሱም ከአብይ ጋር አብሮ መስራት። አብይ ለመስራት ችግር አይኖርበትም በእርግጠኝነት በየትኛውም አይነት መርህ ከኢትዮጵያ ጋር አብሮ መስራት ምርጫ መሆን አለበት። ኢሳያስ ጥላቻው ቂሙ፣ ምናምን የወጣለት አይመስልም፣ የወጣለት አይመስልም፣ የለቀቁ አይመስልም። ግን በየትኛውም መለኪያ ብናየው አብያውን እያደረጋቸው ያሉ ጉዞዎችም ምናምን ምናምን ስንመረምራቸው ነፍሴ እጃቸው ላይ የቀረ ምንም ነገር የለም የለም። ከባድ ነው፣ በጣም ከባድ ነው የሚሆነው ከአብይ ጋር ከመስራትና ከመስራት ከኢትዮጵያ ጋር አብሮ ከመቆምና ከመቆም ለጋራ ጠቃሚነትና ለኢትዮጵያ መጻኢ ዕድል አብሮ ከመስራት ውጪ እዚህ ግባ የሚባል እድልም ድልም ምርጫም አማራጭም የለውም። የኤርትራ መንግስት ከውሀት ጋር አብሮ ሊሰራ ይችላል። ውሀቶች የሚሏት ነገር አልቻለም። አብረን እንሰራለን ምናምን መስሎሻል። ያ ሰውዬ ኑሮ ካሉት መቃብር ይሞቃል ሲል፣ ሴትየዋ ምን አለችው? ግባና ሞክሮ ውስጥ ያነክተሃል አለችው። ኑሮ ካሉት መቃብር አይሞቅም። ፖለቲካ ካሉት ፖለቲካ ስላሉት ብቻ ከሻዕቢያ ጋር መስራት አዋጭ አይደለም። አራት ኪሎ ያለው ሰውዬ ለመጨበጥ የሚመች አይደለም ለእናንተ ፖለቲካ ይጨዋታል። አራት ኪሎ ያለው ሰውዬ ለመያዝ የሚመች አይደለም፣ ለእናንተ ፖለቲካዊ ሩጫ። አራት ኪሎ ያለው ሰውዬ ለመቆጣጠር ምቹ አይደለም፣ ለእናንተ ደካማ ስሌት። አራት ኪሎ ያለው ሰውዬ ለማንበርከቅ በጣም ከባድ ነው፣ ለእናንተ ፖለቲካዊ ጅዝብና። አይመችም፣ አይመችም፣ አይመችም። አውሮፓ ላይ ሄዶ ድሩን እያደራልህ ነው። ምናልባት የአውሮፓው ጉብኝት በመካከለኛው አፍሪካ እና በሌሎችም የአፍሪካ ሀገራት ይቀጥል ይችል ይሆናል፣ አናውቅም። እንደው ለሀገር ጥቅም ብለን ሁሉን ነገር እንደዚህ ሚዲያ ላይ ማውጣት አስፈላጊ ላይሆን ይችላል ብለን የምንትሆ የራሳችንም የሆነ ግንዛቤ አለን። ቤተመንግስቱ ምንጮቻችን እንበ እንኳን እኔ አየሶም የቤተመንግስት ምንጮች ይሄላለ ነገሩ እኔ ምን ያንሰኛል ምን ምን ያንዘኛል ብል የቤተ መንግስት ምንጮቼ የቤተ መንግስት ወንዞቼ የቤተ መንግስት ፏፏቴዎቼ የቤተ መንግስት ምናምኖቼ ብል እና በየትኛውም መለኪያ፣ በየትኛውም ይዘት፣ በየትኛውም መስፈሪያ ካየነው አብይ የተሻለውን ብልጫ ይዟል። ዋትና ሻቢያን ተዋቸው። ዋት ዋት እዚህ ቁጭ ብላ የትግራይ ህዝብን ብሬኖች ለማድረግ ጥላቻ ለማንገስ በየሚዲያዎቿ ኢትዮጵያ ላይ የሚሳደቡ ኢትዮጵያ ላይ የሚያቀርሹ ጥላቻ የሚዘሩ ጥፋትን የሚደግዙ ሰዎችን ወደ ሚዲያ እያመጣች እያስጨዎች ነው። የሚችሉት ይህንን ነው ማለት የአቢ ጠላቶች እኮ ያስቃሉ። ላይክ ደና ጠላት እኮ ቢገጥም እኮ ጥሩ ነው። እኚህ ጭቃ ለቅላቂ ናቸው። እኔ ቆሽሼ ከሞት አንተ ጸድታ አትኖርም። አትሊስት ባት ሞት እንኳን ቆሽሸ ኑር፣ ደክርተ ኑር፣ ጽዳታ አይጠበቅ። አይመርብህ ሞቼ ነው ቆሜ ነው የሚያምርብህ፣ ምናምን ምን እልህ የሚጋቡ ጤነኛ ላይደሉ ከባድ ሰዎች ናቸው። ባይዘው በጣም ከባድ ሰዎች ናቸው። እና በዚህ መንገድ ነው ልናስተያያቸው የሚገባው። ለትይይነትም የሚቀርቡ አይደለም። የአብይ ተኩስ ከባድ ነው። የጉዞ ሚስጥር በጣም ከባድ ነው። በጣም ከባድ ነው እጅግ ከባድ፣ ቀላል የማይባል ወሳኝነት ያለው። ስለዚህ የመጨረሻ ምርጫቸውና አማራጫቸው ለመቀጠልም ለመቆምም ከሰውየው ጋር ተባብ ተግባብቶና ተባብሮ መስራት፣ ሌላ ምርጫም ሌላ አማራጭም ሌላ መንገድም ሌላ መዳረሻም የላቸውም እና በዚህ መንገድ አብረን ላይሆን እንችላለን። የጠቅላይ ሚኒስትሩ የአውሮፓ ጉብኝት ትኩሳትን የጫረ በጣም እብደትን የጣረ ነው። ለታላቁ የምስራች ለታላቁ ድምቀት ለታላቁ የከፍታ ቀናችን ግን ሬዲ ሆነን መጠበቅ አለብን። ያ ነው የኛ የኢትዮጵያ ከፍታ፣ ያ ነው ለኢትዮጵያ የሚጠቅማት፣ ያ ነው የኢትዮጵያ የርቀታችን ማሳያ፣ ያ ነው የከፍታችን ማሰሪያ፣ ያ ነው የድላችን መዳረሻ፣ ያ ነው የመቆማችን ምስጢር፣ ያ ነው የኢትዮጵያዊነታችን መልኩ እና አትስጉ አትፍሩ እንኳን ለገንፎ እንኳን ለሙቅ ለገንፎ ማ አንደነግጥም ብሏል። ያሳያል በየአቅጣጫ ያለውን ነገር ጥቂት ላነበበ ሰው በደንብ በደንብ በደንብ የሚታይ ነው። ቀጠናው ላይ አብይ ብርቶት የነበረውን ፋናና ፋኖስ ተባብሮ ባያጠፉበት ኖሮ ጥሩ ነበር። ግን በዚህም ዝም ብላ አብይ አደረገውን ስታይ እንደው ሰውዬ ብቻው ነው ወይስ ምንድን ነው የሚለውን ነገር ወደፊት የሚጠና ወደፊት የሚመረመር ይሆናል። ምክንያቱም ካለበት ጫና አንጻር ካለበት ፈተና አንጻር ከቆመበት በጣም ከፍተኛ የሆነ ውጥንቅጥ አንጻር ቀላል አይደለም፣ እነኝን ማድረግ እና ብቹ ይመቸው ነው የምንለው። ይመቸው ይመቸው፣ ተመችቶት ይቀጥል ነው ምንለው። ሌላ ምንም ልንል አንችልም። በዛ መንገድ ማየት ይቻላል። ኢትዮጵያን ለማስፈራራት ኢትዮጵያ ላይ ለመዛት ኢትዮጵያን መጣንልሽ፣ መጡብሽ፣ ደረስንብሽ፣ ወየው ጉድሽ፣ አቸቸቸቸ ለምትሉ ሰዎች ግን መመርመር ማየት የምንችል ሰዎች አለን። እንመረምራለን፣ እናያለን፣ እንፈትሻለን። ሀገራችንን ቁጭ በሉ አስበልተን ሀገራችንን ቁማር አስበልተን ሀገራችንን ውሰዱ ብለን ሰጠን ሀገራችንን እንደምታረጉ አርጉ ብለን የምንተው ሰዎች አይደለንም። አሁን እዚህ ስዩም መስፍን የለም። አሁን እዚህ መለስ ዜናዊ የለም። አሁን እዚህ አሸናፊነት፣ ከፍታ፣ ድልና ልህቀት ብቻና ብቻ ነው ያለው። እሱን መዘንጋት፣ እሱን መርሳት፣ እሱን መተው የለብንም የጤናም አይደለም ነው የምንለው። እሱን በደንብ አድርገን ማየት ያስፈልጋል። እንደዚህን ያው እንግዲህ ሰዎቹ ተጨንቀዋል። ለጭንቀታቸው ትጦ በኢትዮጵያ ድልና ከፍታ ላይ መነጋገር የተሻለ ነው ብለን እናምናለን። እኔ ግን ሁሌ እንደምለው እንደማይለወጥ አንድና ወድቃል። አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል። የእኔና የእናንተ አገርም እንደ ልማዷ ታሸንፋለች። ውድ የሜዳችን ታዳሚዎች እስከሆነ ከሆነን ላይክ፣ ሼር፣ ሰብስክራይብ ማድረግ የደውል ምልክቷን መጫን እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ደግሜ ላለው የኔና የእናንተ አገር እንደ ልማዷ ታሸንፋለች። ውድ የሜዳችን ታዳሚዎች ቆዩን።